የፍጆታና ሌሎች ምርቶችን ዋጋ በተለያዩ አካባቢዎች መተንበይ አስቸጋሪ የሆነ ይመስላል። ባልተገመተ ጊዜ ያልተገመተ የዋጋ ጭማሪ ያሳዩ ምርቶች ብዙ ናቸው። ከሰሞኑ ደግሞ የአንዳንድ ምርቶች ዋጋ ባልተጠበቀ መጠን ቀንሶ ታይቷል። ለአብነትም እስከ 150 ብር ደርሶ የነበረው የአንድ ኪሎ ሽንኩርት ዋጋ 50 ብርና ከዚያ በታች እየተሸጠ ነው። የአቮካዶ ዋጋ ደግሞ በኪሎ ከ100 ብር ወደ 140 ብር ከፍ ብሏል። ለመሆኑ እንዲህ አይነቱ የማይገመት የዋጋ መጨመርና መቀነስ ስለ አጠቃላይ ገበያው ምን ይናገራል? መንግስትስ ምን አይነት ቁጥጥር ሊያደርግበት ይገባል? በእነዚህና ተያያዥ ጥያቄዎች ዙሪያ የምጣኔ ሀብት ባለሙያ የሆኑትን ዶክተር አረጋ ሹመቴን አስተያየት ጠይቀናል። እሳቸው እንደሚሉት ለዋጋ ዋጋው መለየት ምክንያቶቹ ብዙ ናቸው። በመጀመሪያ ኢትዮጵያ ገበያ ላይ ሸቀጦች ዋጋቸው አንዴ ከፍ አንዴ ዝቅ ይላል። በተለያዩ ምክንያቶች ዋጋቸው ከፍ ዝቅ ይላል። ከዛ በፊት ግን ግብይቱስ ምን ይመስላል የሚለው ስናይ በኢትዮጵያ በኢትዮጵያ ኢኮኖሚ ግብይት በነፃ ገበያ መርህ በሚባለው ነው ፈጸመው። ይሄ ግን ነፃ ገበያ ሳይንሱ እንደሚለው ፐርፌክት የሆነ ነፃ ገበያ አይደለም። አንዳንዴ መንግስት ጣልቃ ይገባበታል። ቢሆንም ግን የመንግስት ጣልቃ ገብነትና ቁጥጥር ክትትሉ ጠበቅ ያለ መሆን ነበረበት እንጂ እንዲህ ላላ ያለ መሆን አልነበረ። ምክንያቱም በኢትዮጵያ ሁኔታ አቅራቢና ፈልግ ያልተመጣጠነበት ኢኮኖሚ ነው። አቅራቢዎቹ ወጣቶች ናቸው፣ ፈላጊ ወጣቶች። እንዲህ አይነት ኢኮኖሚ ላይ ደግሞ ርዕዮተ አለሙ የሚሆነው ልቅቅ ያለ ነፃ ገበያ ሳይሆን አሁን ካለውም ይብል በጣም ያዝ የተደረገ የመንግስት ቁጥጥሩ ጠንከር ያለ መሆን ነበረበት። ይሄ አንዱ ስህተት ነው። የግብይ ስርአቱ እንዳይስተካከል ያደርጉና የሸቀጦች ዋጋ ከፍ ዝቅ ይልበት። ስለዚህ የግብይ ስርዓታችን ለቀቅ ያለ የሚባል ነጻ ገበያ በሚለው መርህ ስለሚከተል እንጂ ትክክለኛው እንትኑ አይደለም። ወቅቶችም የምርቶች ዋጋ ከፍና ዝቅ እንዲል የሚያደርጉ ምክንያቶች መሆናቸውን ዶክተር አረጋ ተናግረዋል። የግብርና ምርቶችን በምናያቸው ጊዜ በማምረቻ ወቅት ምርት በሚሰበሰብበት ወቅት ሁልጊዜም የተለመደ ነው። ኤክሰስ የሆነ ምርት ይኖራል። ያኔ አቅርቦት ከፍ ስለሚል ዋጋቸው ይወርዳል። አቅርቦት ስለሚኖር ከዛ ውጭ ደግሞ የግብርና ምርቶች በባህሪያቸው በአጭር ጊዜ ጥቅም ላይ ካልዋሉ ሊበላሹ የሚችሉ ናቸው። አንድ ሽንኩርት፣ ቲማቲም ወራት ስታስቀምጡ አትችልም። በሳምንታት ወይም በም ቀናት ተጠቃሚ ደርሶ ለፍጆታ መሆን መቻላል አለበለዚያ ተበላሽቶ ችለ ስለዚህ ይሄ በሲዝናል ማምረቻ ወቅታቸው መሆንና የእነሱም ባህሪያቸው ረጅም ጊዜ የማይቆዩ መሆናቸው ቴክኖሎጂውም ስለሌለን ስለማናቆያቸው በሚመረት ጊዜ ኤክሰስ ይሆንና ዋጋው ይወርዳል። በዚህ ምክንያት ነው አሁን ከሳምንታት በፊት እሶ አርባ ብር ይሸጥ የነበረ ሽንኩርት አሁን ሰላሳና አርባ ብር ይሸጥ የቻለው በአቅርቦት መብዛትና በሸቀጡ በእቃው ባህሪ የተነሳ ነው። ሌላው አንዳንዴ ሸቀጦች ዋጋ ሽንኩርትና ንችን ወይ ቲማቴውን ብቻ ሳይሆን ብታይ የምችለው ሌሎችን ሸቀጦች ታያቸው ቤትና ምናምንም ከተወሰነ ዋጋ በላይ ይሄዱ ይሄዱና ይቆማል። እንደውም ሊመለሱ ይችላሉ። ይሄ ምን እንደሚሆነ መሰለህ የሸማቹ የመግዛት አቅም ከአቅሙ በላይ የሆነበትና ይቆማል። ለምሳሌ ቤትን ብታይ መኪና ምታይ አንዳንዴ ትልልቅ ገንዘብ የሚፈልጉ ዋጋቸው ይሄዳል። ቀጥ ብሎ ይሄድና ከተወሰነ ጊዜ በኋላ እንደገና ይቆማል። እንደውም ሊወርድ ይችላል። ያን ጊዜ ሸማቹ የመግዛት አቅሙ እስከሚችለው ከዛ በላይ ብዙል ማለት። ስለዚህ ሪል ዲማንድ የሚባለው እና ሰፕላይ የሚባለው ነገር አልተጣጣሙም። ሶ ሪል ዲማንዱ እየወረደ ይሄዳል ማለት ነው፣ ፐርቼዚንግ ፓወሩ። በዚህ ምክንያትም ሊሆን ይችላል። በምርቶች የግብይት ሂደት ዋጋ የሚወሰነው ተቋማዊና ሕጋዊ አሰራርን ተከትሎ እንዳልሆነም ይነሳል። ገበያው በደላሎች የሚመራ ስለመሆኑ ይነገራል። እነሱ በዘረጉ ሰንሰለት ምርቶች ወደ ገበያ ስለሚገቡ መረጋጋት እንዳይኖር ያደርጋሉ ይባላል። በእጅ ያለ ምርት ወደ ገበያ እንዳይገባ በማድረግ ሰው ሰራሽ እጥረት ይፈጥራሉ። በዚህም የምርቱን መጠንና ዋጋ ይወስናሉ በሚል ይወቀሳሉ። ለመሆኑ ደላሎች ላይ ሊደረግ የሚገባው ቁጥጥረስ ምንድን ነው ስንል ዶክተር አረጋን ጠይቀናቸዋል። አንድ ጥናት ከዛሬ ሁለት ዓመት በፊት ለኦሮሚያ ክልል አጥንተን ነበር እና አትክልትና ፍራፍሬ ኦሮሚያ ክልል ላይ በተለይ በትልቁ የሚመረጥ ማለት ነው ያለ መሀል ሰፋሪዎቹ ያለ እነሱ ጣልቃ ገብነት ግብይት እንደማይፈጸም ጥናቱ አሳይቶናል። ስለዚህ ይሄን እናደረጉ ማለት የግብይት ስርዓቱን በማራዘም የሸቀጦችን ዋጋ ከፍ ዝቅ እንዲል ማድረግ ይችላሉ ማለት ነው እና እውነት ለመናገር የተወሰኑ ሸቀጦች ላይ በተለይ በተለይ አትክልት ፍራፍሬ፣ እነዚህ ሽንኩርት እና ምናምን አቮካዶ፣ ሙዝ እነዚህን ሁሉ አይተን ነበር። በተለይ አትክልትና ፍራፍሬው ላይ የእነሱ ጣልቃ ግብነት በእጅጉ ይጎላል። የዋጋ ልዩነቱም በእጅጉ ከፍ ይላል። አምራቹ የሚያገኘውና ተጠቃሚ የሚከፍ ያ ማለት መሃል ሰፋሪዎቹ በጣም የበዙ ይሆናል ማለት። ይሄ ደግሞ የመንግስት ቁጥጥር አለመኖር አንዱ ለእነሱ እንደልባቸው እየተነጩ አድርጓቸዋል። መሃል ሰፋሪዎቹን ተሳትፏቸውም በተመጠነ መልኩ አምራቹንም ተጠቃሚውን በማይጎዳ መልኩ መደረግ መቻል አለበት። መቆጣጠር መከታተል የሚችል በቂ መረጃ ያለው በቂ ማስፈጸም አቅም ያለው የህግ የበላይነትን የሚያውቅ ተጠያቂነት ያለበት የመንግስት መዋቅር በእጅ ያስፈልጋል። የምርቶች ዋጋ ተረጋግቶ እንዲቆይ ምን መደረግ አለበት ያልናቸው ዶክተር አረጋ ተከታዩን ምላሽ ሰጥተውናል። የሰላም የግጭት ይወገዱለት ሰላማዊ ካሴ ቢኖር የሸቀጦች ዋጋ ተረጋጋ ይሆናል። አቅርቦቱ የተረጋጋ ይሆናል። ዋጋው በዛው መልክ ይሆናል ማለት ነው። ሌላው አቅርቦትን መጨመር ላይ መስራት ይቻላል። አቅርቦትን መጨመር ማለት ማለት ነው እንደሚታወቀው የኛ ሀገር ምርት በትራዲሽናል ወይም በባህላዊ መሰረት እንደሚመረተው አሁን አሁን ከተጀመሩ ትንሽ ትንሽ ሙከራዎች ውጭ። ስለዚህ አሁን ያሉ ሙከራዎችን በደንብ አጠቅሮ መቀጠል እና ምርቶች ቀጣይነት ባለው የግብይት ስርዓቱ ላይ በደንብ በበረታ መልኩ መንግስት ቁጥጥሩን ጠበቅ ማድረግ ይቻላል። መንግስት በበኩሉ ነጋዴውና አምራቹ በቀጥታ የሚገናኝበትን አሰራር በመፍጠር እንዲሁም ህብረ ስራ ማህበራትን በየአካባቢው በማስፋፋት አልገመት ያለውን የምርቶች ዋጋ ለማስተካከል እየሰራ እንደሚገኝ ተናግረዋል።